ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩም። በበጋ የተከናወኑ የተፈጥሮ ሀብት ጥበቃ ስራዎችን በክረምት በስነ ህይወታዊ ዘዴ ለማጠናከር ችግኞችን እያዘጋጀ መሆኑን የማዕከላዊ ጎንደር ዞን ግብርና መምሪያ አስታወቀም። በክረምቱ የሚተከሉ ችግኞች የአካባቢውን ስነ ምህዳር ከመጠበቅ ባሻገር ለአርሶ አደሮች ምጣኔ ሀብታዊ ጠቀሜታ የሚሰጡ መሆናቸውም ተመላክቷል። አገኘ አባው በተጨማሪነት ይመለከተዋል። በማዕከላዊ ጎንደር ዞን ከ800 በላይ ተፋሰሶች በነባርና በአዲስ የተፈጥሮ ሀብት ጥበቃ ስራ መከናወኑን የዞኑ ግብርና መምሪያ መረጃ ያመለክታል። የተፈጥሮ ሀብት ጥበቃ ስራ በመሠራቱ አርሶ አደሩ ተጠቃሚ የሆነ መምጣቱን የገለጹት የዞኑ ግብርና መምሪያ ኃላፊ አቶ ንጉሴ ማለደም በ2017 ዓ ም በዞኑ 13 ሚሊየን አርሶ አደሮችን በስራው ለማሳተፍ የታቀደ ሲሆን በታሰበው ልክ አርሶ አደሩ በተፈጥሮ ሀብት ጥበቃ ስራው መሳተፉን ተናግረዋል። የተሰራውን የተፈጥሮ ሀብት ስራ በስነ ህይወታዊ ለመሸፈንም ዝግጅት እየተደረገ መሆኑን ኃላፊው ጠቅሰዋል። እነዚህ የምንሰራቸው ተፋሰሶች ሁሉም ተፋሰሶች በደንና በአትክልትና ፍራፍሬ በመኖዘር በመሸፈን የስነ ህይወት ስራውን ደግሞ ማህበረሰቡ የት አካባቢ ላይ ምን መትከል እንዳለበት የባዮሎጂካል ስራውን እየተሰራ ያለበት ነው። የችግኝ ዝግጅቱ በግልና በመንግስታዊ ተቋማት እየተሰራ መሆኑን ግብርና መምሪያው ሲገልጽ ለአብነትም በላይ አርማጭ ወረዳ ምጣኔ ሀብታዊ ጠቀሜታ ያላቸው ችግኞችን እያዘጋጁ መሆናቸውን የችግኝ ባለሙያዎች ገልጸዋል። በፀሐይ መውጫ ገሹ፣ በፀሐይ መግቢያ ግራቢላ አለና፣ የተወሰኑ ፎቶች ደግሞ ምንዘራቸው ፓፓዬ ዲከረንስ አሉ። የሚለብሰው እናለብሳለን፣ ሲበቅሉ ዳስ ምናምን ማንሳት እንጀምራለን። እንቆጠቁጣለን፣ እናርማለን፣ ምግብ እንሰጣለን፣ እሱ ነገር እናደርጋለን፣ እንቆፈራለን፣ ስዳት እናጸዳለን። በተፈጥሮ ሀብት ጥበቃ ስራው የተሳተፉ አርሶ አደር በቀጣይ ችግኞቹን በመትከል ዘላቂ ልማትን ለማከናወን እየሰሩ መሆናቸውን የወገራ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ቻሊ አዛኔና የላይ አርማጭ ወረዳ ግብርና ጽህፈት ቤት የተፈጥሮ ሀብት ልማትና ጥበቃ ቡድን መሪ አቶ ኢማም ጅብሪል አብራርተዋል። በዚህ ዓመት ሁሉንም አስራ ስድስቱን ቀበሌዎች የዚህን ሲስተም የዚህን ፕሮግራም እናስኬዳለን ብለን ነው ያሰብነው። የተሟላ ችግኝ ጣቢያ ያለን ወር 14 ችግኝ ጣቢያ ያለን በችግኝ የተዘጋጀ ሙሉውን በዚህ ዓመት እንሸፍናለን ብለን የምናስበው 119 ሚሊዮን ችግኞችን አዘጋጅተናል። በብዛት ጌሾ፣ ግራቢሊያ፣ ዲከረንስ፣ ፓፓያ ፕላስቲክ ተጠቅጥቆ ተዘጋጅቶ ነው ያለው ይሄ ችግኝ። በአፈርና ውሃ ጥበቃ ስራ በሰራንባቸውም የሚተከል ነው። 1420 ሄክታር የአፈርና ጥበቃ ስራዎችን ሰርተናል። ይህንን በስኔታዊ ለማጠናከር 12.1 ሚሊዮን ችግኝ አዘጋጅተናል ማለት ነው። በዞኑ የተሰራውን የተፈጥሮ ሀብት ጥበቃና ልማት ስራ በችግኝ ለመሸፈን ከ148 ሚሊዮን በላይ ችግኞች እየተዘጋጁ መሆኑን አቶ ንጉሴ ገልጸዋል። ከ9838 በላይ ችግኝ ጣቢያዎች አሉን በአዲስና በነባር እነዚህ ችግኝ ጣቢያዎች ከ148 ሚሊዮን በላይ ችግኞችን እያዘጋጀን ያለን ማለት ነው። በዚህ በተሰሩ ተፋሰሶች ላይ ሁሉም የስነ ህይወታዊ ስራ በቀጣይ ደግሞ እንሰራለን ማለት ነው። ይህን ከህዝባችን ጋር ተዋይተን የፊዚካል ስራውን በሰራው ልክ ደግሞ በተደራጀ መንገድ የተከላ ስራውን ይሰራል። ከተከላ በኋላ ደግሞ የጥበቃ ስራና ችግኙ እንዲጸድቅ ደግሞ የእንክብካቤ ስራውን ይሰራል ማለት ነው። የተሰሩ ተፋሰሶች ለአርሶ አደሮች ምጣኔ ሀብታዊ ተጠቃሚነት አስተዋጽቸው የጎላ መሆኑን የጠቀሱት አቶ ንጉሴ በችግኝ ዝግጅቱም ለበርካታ ግለሰቦች የገቢ ምንጭ መኮንን አንስተዋል። ከሐምሌ አንድ 2017 ዓ ም ጀምሮ ገቢን ለማሰባሰብ በቴክኖሎጂ የተደገፈ ዘመናዊ አሰራር ለመተግበር የቅድመ ዝግጅት ሥራ ማጠናቀቁን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታወቀም። በዲጂታል ዘዴ ግብርን መሰብሰብ ጊዜንና ጉልበትን የሚቆጥብ በመሆኑ ለግብር ከፋዮች መልካም ዕድልን ይዞ እንደሚመጣም ተገልጿል። ዳንኤል ወርቄ ተጨማሪ ዘገባ ነው። የጎንደር ከተማ አስተዳደር ገቢዎች መምሪያ ዲጂታላይዜሽን የገቢ አሰባሰብ ስርዓትን ተግባራዊ ለማድረግ ለአመራሩ፣ ለተቋሙ ባለሙያዎችና አጋር አካላት የተዘጋጀ የግንዛቤ ማስጨበጫ መድረክን አካሂዷል። ገቢም በዲጂታላይዜሽን ዘዴ መሰብሰብ የተገልጋዮችን ጊዜ ገንዘብና ጉልበት ለመቆጠብ እንደሚረዳ የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ጥሩዬ አትክልት ተናግረዋል። በከተማዋ ከ14000 በላይ የደረጃ ሀመርዋ ግብር ከፋዮች መኖራቸው የተገለጸ ሲሆን ከሐምሌ አንድ ጀምሮ ዲጂታል የገቢ አሰባሰብ ስራም እንደሚጀመር ተገልጿል። ወደ 14000 በላይ የሆነው የደረጃ ሀመር ውሃ ነው። ይህን ደረጃ ሀመር ውሃ ቀጣይ ሐምሌ አንድ ጀምረን ወደ ዲጂታላይዜሽን ክፍያ ስርዓት እናስገባለን ብለን ነው የምናስብ። ከተማ አስተዳደሩ በሁሉም ክፍለ ከተማ ሶስት ሶስት ኮምፒውተሮች እንዲሟሉ የተደረገበት ሁኔታ አለ። ቀጣይ ደግሞ በዚህ ሳምንት ውስጥ ይገባል ብለን እናስባለን። የክልል ገቢዎች ቢሮ ደግሞ ለሁሉም ክፍለ ከተማ ስድስት ስድስት ኮምፒውተር እንሰጣለን ብለዋል። የገቢ አሰባሰቡ ባለመዘመኑ ምክንያት ከተማዋን ማግኘት የሚገባትን ገቢ ሳታገኝ ቆይታለች አሉት በምክትል ከንቲባ ማዕረግ የጎንደር ከተማ ኢንዱስትሪ እና ኢንቨስትመንት መምሪያ ኃላፊ ግርማ ልጅ አለም ከተማዋን ለማልማት ከሚያስፈልገው አቅምና ፍላጎት አኳያ በርካታ መሰራት ያለባቸው ተግባራት መኖራቸውን ገልጸዋል። አሁን በተጀመረው ዲጂታል ዘዴ ገቢን የመሰብሰብ ሂደት የተሻለ እንድንፈጽም ያግዘናል ብለዋል። ከአምናው በአንጻራዊነት የተወሰነ መሻሻል ቢኖርም ከከተማው ህዝብ ፍላጎትና ከእቅዳችን አኳያ በርካታ ያልሰበሰብናቸው ናቸው ገቢዎች በመኖራቸው የእነዚህን ጉዳዮች በስፋት ስንገመግም ቆይተናል። እንግዲህ ከዚህ ተነስተን አጠቃቀማችን ወደ ሲስተም ካስገባንና የቴክኖሎጂ አጠቃቀማችን ካሳደግ ነው የገቢ አሰባሰብ አቅማችን ያድጋል ብለን እናስባለን። በተለይ ከኢፍታዊነት ከአገልግሎት አሰጣጥ ፍጥነት ጋር ከሌብነት ጋር የተያያዙ ጉዳዮችን የምናስተካክልበት ስልጠና ነው የተሰጠው። በዲጂታል ዘዴ ገቢን ለመሰብሰብ የቅድመ ዝግጅት ስራ ማከናወናቸውን ያነሱት የማራኪ ክፍለ ከተማ ገቢዎች ጽህፈት ቤት ኃላፊ ካሳሁን መኮንን የገቢ አሰባሰብ ሂደቱ መዘመን መልካም እድልን ይዞ ይመጣል ብለዋል። ተግባሩ መጀመሩ በግብር ከፋዩ በኩል የሚነሱ ብልሹ አሰራሮችን በማስቀረት ጉልበት የሚቆጥ መሆኑን የገለጹት ደግሞ የያዙ ጠዳ ክፍለ ከተማ ገቢዎች ጽህፈት ቤት ኃላፊ ደሳው ሙሉነ ናቸው። የግብር ከፋዮቻችንን ቁጥር ወደ ሲስተም የማስገባት ወደ ኤታስ የማስገባትና የሌጀር ቅድመ ዝግጅቶችን እየሰራን ያለን በት ሁኔታ ነው ያለው። ታች ወርደንም ወደ ስራ ስንገባ በጣም በሚያግዙን ሁኔታ ላይ በመሆኑ ግብር ከፋውንም መንግስትንም የሚያቀራርብ ተግባርና ስራዎቻችንን በአጭር በቀል ጣፋ ሁኔታ የምንተገብርበት ይሆናል ብዬ አስባለሁ። አንደኛ ፋይል ጠፋ ተብሎ የሚጉላሉ ግብር ከፋይ ነጋዴዎች ፋይላቸው በስነ ስርዓት በኮር ተቀምጦ በአጭር ሰዓት የሚስተናገዱበትና ና ከተለያዩ ብልሹ አሰራሮች የሚታቀብበት የተሻለ ነገር ይዞ ይመጣል ብለን እናስባለን። ከሐምሌ አንድ ጀምሮ የደረጃ ሀምሯዋ ግብር መሰብሰብ የሚጀምር ሲሆን የከተማዋ ነዋሪዎችም ግብርን በወቅቱ በመክፈል የዜግነት ግዴታቸውን እንዲወጡ የከተማ አስተዳደሩ ገቢዎች መምሪያ አሳስቧል። በአማራ ክልል ባለፉት አምስት ዓመታት ለልማት ከመሬታቸው የተነሱ ከ165 ሺህ በላይ የኅብረተሰብ ክፍሎችን መልሶ ለማቋቋም በቅንጅት መስራት እንደሚገባ የክልሉ መሬት ቢሮ ጠየቀም። በክልሉ የይዞታ መሬት ለልማት ሲፈለግ ተነሾችን በዘላቂነት መልሶ ለማቋቋም በሚቻልበት ሁኔታ ከባለድርሻ አካላት ጋር የምክክር መድረክ በጎንደር ከተማ ተካሂዷል። በቢሮው የካሳና የመልሶ ማቋቋም ባለሙያ አቶ አወቀ በየነ በክልሉ ከ2012 እስከ 2016 ዓ.ም ድረስ ባሉት አምስት ዓመታት ከ165000 በላይ ከይዞታቸው የተነሱ የሕብረተሰብ ክፍሎችን መልሶ ለማቋቋም እየተሰራ ነው ብለዋል። ለ24338 የልማት ተነሺ አባወራዎችና እማወራዎች እንዲሁም 27565 የልማት ተነሺ ልጆች የመኖሪያ ቤት መስሪያ ቦታ መሰጠቱን ኃላፊው ገልጸዋል። 53164 የልማት ተነሾች ባላቸው ካፒታል ወደ ሥራ እንዲገቡ የተደረገ ሲሆን ከ3000 በላይ የልማት ተነሾች ጊዜያዊ የስራ ቦታ እንደተሰጣቸውም አብራርተዋል። በውይይት መድረኩ ላይ የተገኙት የአማራ ክልል መሬት ቢሮ ምክትል ኃላፊ ዶክተር አዳነ መሐሪ የመሬት ሀብትን በአግባቡ ጠብቆ ለትውልድ ለማስተላለፍ በዘመናዊ መንገድ መምራት ይገባዋል ብለዋል። የልማት ተነሾችን መልሶ ማቋቋም የሁሉም ባለድርሻ አካላት ኃላፊነት መሆኑን የጠቀሱት ምክትል ቢሮ ኃላፊው መሬት ባግባቡ ከተመራ የመንግስትን እቅዶች ለማከናወን ያለው ጠቀሜታ የጎላ መሆኑን ተናግረዋል። በውይይቱ የተሳተፉት የማዕከላዊ ጎንደር ዞን ምክትል አስተዳዳሪና የመሬት መምሪያ ኃላፊ አቶ አላመራው አበረ የልማት ተነሻዎችን መልሶ ለማቋቋም በትኩረት ሊሰራ ይገባል ብለዋል። ያለውን ውስን የመሬት ሀብት በአግባቡ በመጠቀም የልማት ተነሻዎችን መልሶ ለማቋቋም የሚመለከታቸው አካላት በትኩረት ሊሰሩ ይገባል ተብሏል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። በ2017 ዓ ም ከ12500 በላይ ዩኒት ደም በማሰባሰብ ህይወትን ለመታደግ እየሰራ መሆኑን የጎንደር ደም ባንክ አገልግሎት ጽህፈት ቤት ገለጸ። ከ400 በላይ ቋሚ ደም ለጋሾች መኖራቸውን የጠቀሰው ጽህፈት ቤቱ ማህበረሰቡ ደም በመለገስ የሚያደርገውን የበጎ ተግባር አጠናክሮ እንዲቀጥል ጥሪ አቅርቧል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። ወጣት ኤልያስ አንዳርጌ ነዋሪነቱ በጎንደር ከተማ ነው። በበጎ ፈቃድ ተግባር ውስጥ መሳተፍ እንደሚያስደስተው የሚናገረው ወጣቱ የሁለተኛ ደረጃ ትምህርት ቤት ተማሪ ያለ ነበር። ለሰው ልጅ የሚሰጠውን ውድ ስጦታ የሆነውን ደም የመለገስ ልምድን ያዳበረው ታዲያ በአሁኑ ወቅት በጎንደር ደም ባንክ አገልግሎት ጽህፈት ቤት አስተባባሪነት እየሰራ ሲሆን ለ ሃምሳ አንደኛ ጊዜ ደም መለገስ ችሏል። የደም ልገሳ የጀመርኩበት ትምህርት ቤት ላይ የደም ባንክ ሰራተኞች መጥተው በዛ ሰዓት ነበር የጀመርኩት። ከ2002 ጀምሮ ነው እስከ 2007 6 ጊዜ ለግሻለሁ። ከ2007 በኋላ ግን በቋሚነት በየሶስት ወሩ እየለገስኩን ያለሁት አሁን 51 ጊዜ ለግሻለሁ። በባህሬ የበጎ ተግባር ስራዎች ደስ ይሉኛል። ሰዎች መርዳት ከቻልኩኝ የምንለግሰው ምንጊዜም ቢሆን ሰዎች መትረፍ ስላለባቸው ስለሆነ በዛ ወቅት እንግዲህ መለገስ እኔና ጓደኞች አብረን ሆኖ ሶስት ሰው ለገስን። ከዛን ጊዜ ጀምሮ እስካሁን ድረስ እየለገስኩን ያለሁት ደም መለገስ የሰውን ሕይወት መታደግ በመሆኑ የህሊና እርካታን የሚሰጥ ነው የሚለው ኤልያስ ደም በመለገስ ያገኘውን ጠቀሜታም እንዲህ ይገልጸዋል። ሰዎች በሕክምና ላይ ሆኖ በተለያየ አጋጣሚ ደም አስፈልጓቸው ወደ ሆስፒታል እንደሚመጡ ይታወቃል። ስለዚህ እነዛን ሰዎች መርዳት ምንችለው ዛሬኛ በምንለግሰው ደም ነው። ደም መለገስ እንግዲህ እስካሁን ጉዳት ኑሮት አያውቅም። በኔ ህሊና እርካታ ሆኖር ሜንታል ሳቲስፋክሽን ከምንለው ውጭ ደም መለገሳችን በቋሚነት ከብዙ በሽታ ወይም ተላላፊ ከምንላቸው በሽታዎች ራሳችን እንጠብቃለን። በቋሚነት በየሶስት ወሩ እየለገስን ነው ምንሄድ። በየሶስት ወሩ ከለገስነን ደግሞ ሰዎች ንጹህ የሆነ ደም ማግኘት አለባቸው። ስለዚህ ይጣራ ወይም ንጹህ የሆነ ደም ለመስጠት ከብዙ ነገሮች ራሳችን ገድባለን ማለት ነው። የጎንደር ደም ባንክ አገልግሎት ጽህፈት ቤት ኃላፊ አቶ ደመቀ ጥላሁን በደም ባንኩ ከ400 በላይ ቋሚ ደም ለጋሾች መኖራቸውን በመግለጽ ደም መለገስ ዕንቁ የሆነውን የሰው ልጅ ሕይወት መታደግ መሆኑን አስገንዝበዋል። ሰኔ ወርም ለበጎ ፈቃደኛ ደም ለጋሾች ምስጋናና ክብረት የሚሰጥበት ወር መሆኑን ነግረውናል። እስካሁን በኛ ወደ 490 አካባቢ ቋሚ ደም ለጋሾች አሉ። እነዚህ ሰዎች ለእኛ እንግዲህ ደንበኛ ንጉስ ነው ይባላል ከኛ ደግሞ ከንጉስም በላይ ናቸው። የደም እጥረት ከተፈጠረ ቀጥታ እነኝን ሰዎች ነው ደውለን የሰው ህይወት የሚያድኑልን የደም ባንክ ዕንቁ ሰዎች ስለሆኑ እንደ ደም ባንክ ያሉበትን ሁኔታ እንከታተላለን፣ እውቅና እንሰጣለን። ሰኔ በሙሉ የዓለም ደም ለጋሾች ቀን ምክንያት በማድረግ የእነሱ የበጎ ፍቃድ ደም ለጋሾች ቀን ተብሎ እነሱን የምናመሰግንበት እነሱን ግንዛቤ የምንፈጥበት ጊዜ ነው። የህብረተሰቡ ደም ሚመለገስ ባህል ከጊዜ ወደ ጊዜ እያደገ መሆኑን የገለጹት ኃላፊው በ2017 ዓ ም ከ13 ሺህ በላይ ዩኒት ደም በማሰባሰብ የበርካቶችን ሕይወት ለመታደግ እየተሰራ ነው ብለዋል። 13266 ደም እንሰበስባለን ብለን አቅደን በአራቱ ዞኖች ና በአንዱ ከተማ አስተዳደር ነው። 27 ሆስፒታሎች ይገኛሉ። ለነሱ በቂና ደህንነቱ የተረጋገጠ ደም ለማቅረብ በሁለት አይነት መንገድ በዘመቻና ና እዚህ በማዕከል መጥተው በሚለግሱ 12543 ዩኒት ደም ሰብስበናል። እስካሁን ባለው ሁኔታ የእቅዳችን ወደ 92 ፐርሰንት አካባቢ አከናውነናል። ደም መለገስ የሚያስከትለው ጉዳት እንደሌለ የገለጹት ኃላፊው ይልቁንም ደም ለሚለገሳቸው ሰዎች ብቻ ሳይሆን ደም ለሚለግሱ ሰዎችም የጤና በረከት ያለው መሆኑን አመላክተዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ አይጠገም ነበርኩ። ጤና ይስጥልን ነው።